ሰ ተተታታ ጓደኞች ደህና ናችሁ? አልሀምዱሊላሂ ሰላም ነው። ዛሬ በስቡሳ የሚሰራ ነው። ከመጀመሪያው እዚህ ጋር ሰሜት አለኝ ማለት ነው። ሰሜት ሰሜት፣ ጃዝንጊ ዝንጊ፣ ግሽጣ ግሽጣ አለን። እዚህ ጋር ደግሞ ፓኔላ፣ እዚህ ጋር ደግሞ ልግንግ ፓውደር፣ ሱካር፣ ዘይት፣ ወተት፣ አንድ እንቁላል፣ ፓኔላ እንደዚህ አለኝ ማለት ነው። እዚህ ጋር ደግሞ ጠሄን እየ ምንድን ነው ብያለሁ ማለት ነው ወዶቼ። ጠሄን እየ አሻ ምንድነው ይየ አሁን ይሄንን እናደርጋለሁ። በዚህች ነው ሁሉንም እኩል እኩል መሆን አለበት፣ እኩል እኩል መሆን አለበት። በዚህ ይኸው እንደዚህ ጨምረዋለሁ።

ጨምራለሁ ማለት ነው እዚህ ጋ እዚህ እዚህ ጋር ደግሞ ወተት ባውደር ያው ትንሽ ነው አዲሰ ትንሽ ጨምራለሁ ዚ ው ይመስላል

እንደ ጨምሬ ያን ነው፣ ማለት ዘይት በግሽታ ውጣ ነው ማለት ነው። አንድ እንቁላል አረጋለሁ ባላረግ፣ ችግር ያው እንቁላል እስሜ ትንሽ ወተት ሳይወድ ያደርጋለሁ። ወፍሯል ወፍር ጥሩ አይደለም። ስኳሩን እስከሚና ማድረስ ለዛም እንግዲህ ምን ማድረግ አለብን? መምጣት አለብን።

ላይክ ላይክ ሰብስክራይብ እያደረጋችሁ በዚህ መልኩ ሰርቼ ያለው ማለት ነው። ያው ይመጡብኛል ብዬ ግልብጥ ግልብጥ ግልብጥ ግልብጥ ደፋ ደፋ ነው ያደረኩት። ቅደም ተከተሉ ብዙም አላሳየዋችሁም ማለት ነው። ኢንሻአላህ በኢዝኒ አንድ ቀን አሳያችኋለሁ። ኦኬ አንድ ቀን ታዩታላችሁ። ቅደም ተከተሉ ማለት ነው። ይሄን ይመስላል

ምን ይመስላል? የበሰቡሳ አሰራራችን። ጠብቁኝ፣ ተመልሼ እመጣለሁ። ሳወጣው ማለት ነው። ይሄ ሁኩን የሚመስለው በሹካ ምንድን ነው ያልኩትን ብሏል አን ይመስላላችኋለሁ። የበሰቡሳ በሰቡሳ በሰቡሳ ሰቀቀን ነው ብታይ እዚህ በዚህ መልክ ቆጥቷል ማለት ነው።